ሰላም አለይኩም ወራህመቱላሂ ለበረካቱ። የጀማ እንዴት ናችሁ? ሰላም ናችሁ? እኔ ያለው አልሐምዱሊላህ። ኡስታዝ ሳዳት ሰላም አለይኩም ወራህመቱ ለበረካቱ። ኡስታዛችን እንዴት ነህ? ወአለይኩም ሰላም ወራህመቱላሂ ወበረካቱ። ለመጀመሪያ ጊዜ ነው። አዎ፣ በድምጽ ለመጀመሪያ ጊዜ ነው የተገናኘ ነው። አውርተን አናውቅም። በቴሌግራምም በምንም ነገር አግኝቼውም አላውቅም። ስልክም የለኝም። ስልክ የሚለውም አደለ ሁሴን ጋር ባለፈው ተገናኝተናል። ሁሴን ጋር አልገባሁም። አንተ የመጣ ጊዜ በስልክ ነው እሱን የሚያገኘው ይገርማል። አንድ ቀን ተገናኝተን ከበፊት ጀምሮ በነገራችን ላይ እንደሰለምኩ አካባቢ በጣም የምጠላው የነበረው ውስጥ አሰላት ነበር። በነገራችን ላይ የሚታቁ ከሆን አላውቅም፣ በጣም ነው የምጠላው። ይህ ሀሜተኛ ምናምን ምናምን እያልኩኝ ስንት ነገር በቃ አልነበር። ምን አይነት ሀሜተኛ ነው፣ ኬት ነው ፈቶ የለቀቁት ምናምን ነገር እንደው አላህ ያጥፋው ሁላ ምናምን ብዬ ደዋውላ አድርጌ ነበር። እና በኋላ ላይ የሆነ ሰዓት ላይ ነው ሲገባኝ፣ ነገሮች ሲገባኝ፣ የመንሃጅ ጉዳይ የአቂዳ ጉዳይ ምናምን ሲገባኝ ሽርክያት የሆኑ ነገሮች ሚዳ ምንድን ነው ምናምን የሚለውን ነገር ጥልልና ጥንፍፍ አድርግ የተረዳው ስመጣ ወይኔ ያልኩኝ፣ ምንድን ነው ምናምን ያልኩኝ። እና እንደው ማለት ያኔ ባለማወቅ የተነሳ ነው። ለነገሩ ከሰው ጋር አይደለም፣ በልቤ ነበር ምጠላህ የነበረውና ምናልባት በልብ መጥላትም እንደው ሀራም ከሆነ ላላ ብላ አፉ በለኝ። ይኸው ዛሬ በዙ ፊት ነው ይቀጣ ጠይቀው አቅነች። ከዚህ በፊትም ቀድሜ ተናግሬ ያለው የሰው ልጅ ለማያውቀው ነገር ባይተዋር ነው። አንድን ነገር ካወቀን በኋላ ልካያዘን እንጂ አልሐምዱሊላህ፣ ሁላችንም ለተውሂድ አላህ ለመራን፣ ይሄን ተውሂድ የበላይ ማድረግ ነው ከኛ የሚጠበቀው። ምክንያቱም ተውሂድ ነውና እስልምና። ሰዎች በግል ጉዳይ ባላወቁት ጉዳይ ይጠላሉና፣ ሀቁ ግን ሲገለጽላቸው ምንም ያጠላላቸው ነገር ይኖራል፣ በለንዲያውም ይዋደዳሉ ጨራሽ፣ ምክንያቱም ያገናኛቸው እስልምና ብቻና ብቻ ስለሆነ ከተውሂድ ውጭ የተገናኙ ሰዎች ግን ዛሬ ተዋደናል ቢሉ ነገ አላሁ ሱብሐነሁ ወተዓላ እራሱ ይለያያቸዋል። ስለዚህ ከነብሴ ጀምሮ አደራ በተውሂድ እኔ ደግሞ ሁላችሁንም እናንተ ማፉ በሉ ሁላችሁንም ደግሞ አፉ ብያለሁ ለሁል ጊዜው ረ ምንም ያረከው ነገር የለም። እና በኋላ ላይ ነው ሲገባኝ ያለው ነገር አይቲንክ ሀሜት ሀራም ነው በኢስላም የሰዎችን ስም ማንሳት በሸሪያው ለአምስት ጉዳይ እንደሚፈቀድ ስረዳ ይህንን አደባባይ ላይ ፈሳዱን ያሰራጨ ሰው በውስጥ ተመክሮ አልሰማ ካለ ያው አደባባይ ላይ እርማቱን ካልተቀበለ አደባባይ ላይ መጋለጥ እንዳለበት የሚለው ነገር ከአንተን የተማርኩት ሌሎችንም ውስታዞች መሻይኮቹ በውጭ ዓለም ያሉት ሳውዲ ያሉ መሻይኮቹ ምናምን ነገር ፈተዋቸውን ስሰማ ምናምን ነገር ቀለጥን አለን እና በኋላ ላይ መጨረሻ ላይ ጓደኛ አለኝ ውስታዝ ቃላሚን የሚባል ምናልባት ታውቀዋለህ፣ አንተ ከአንተ ጋር በጣም ተቀራረባላችሁ። በቃ ሁለት ሶስት ጊዜ በላይ ተገናኝተናል። በቃ ከእሱ ጋር ጓደኝነት ጀመርን። መጨረሻ ላይ አሁን የእኛ ጀማዎች አጠቃላይ ንጽጽር ውስጥ ያለ ነው። ራሱ የእኛ ጀማዎች ና ያለ ነው። ያው እዚህ ቲክቶክ ላይ የሚጠሉን አንድና አንድ ነው። አንደኛ በቪዲዮ አንገለጥም። እንደዚህ እንትን ማለት በቪዲዮ ተገልጠን ለምን አያደረጉም የሚል ነገር ወቀሳ የሚቀርብብናል። እኛ ሸሪያው መሰረት አድርገን ነው አንደኛ። ሁለተኛ ነገር ደግሞ የሚሰልሙ ሰዎችን ለብቻችን ይዘናቸዋል የያዝናቸው ምንድን ነው? መጥተው ተመልሰው ከእሳት ወደ ሰዓት መሆን የለበትም ብለን እናመጣለን ብለን ነው የምናምነው። በትክክል ከሰለሙ ላይቀር በደንብ መስለም አለባቸው። በቃለቅ ይህ አቋማችን ነው። ለብቻችን የራሳችን ጀማዎች አሉን። ሲሰልሙ እንደሰለሙ ዲናቸው ላይ ፎከስ እንዲያደርጉ እናያለን። እንዲገላለቡ እንዲገላለጡ አንፈልግም። በአካል የዛሬ ሶስት ዓመት አራት ዓመት ያጋጠመኝ ነገር ያስደነግጣል። ሰለምቴዎች ናቸው ተብሎ ላገኛቸው ሄጂ ሱሪ አድርገዋል በጣም የሚገርማቸው አበላሽተዋቸው ማለት ነው። ሱሪ አድርገው ከስር ነው የመጡት። ከዛ በኋላ ሆቴል ውስጥ ነው አጋጣሚ እንደዚህ በጀማ የቀጠርኳቸው የነበረው። ኢቨን እንኳን ሊጨበጡኝ ሁላ ነበር ረስተውት፣ ልምድ ሆነባቸው ማለት ነው። በዚህ ደረጃ ልጆች ተበላሽተዋል። ሰለምቴዎቹ ራሱ ያ ነገር ሲገባ ነው ለብቻው ጀማ መፍጠርና ማስተማር እንዳለብን። በደንብ እስልምና ማወቅ አለባቸው ሰዎች ብለን ያሰብ ነው ማለት ነው። እና ከዛ አንጻር ነው አቂዳ በጣም ወሳኝ ነገር ነው። አንደራደርበትም። የግል ጉዳይ አይደለም። ፐርሰናሊ እያያችሁት ነው ያላችሁት። አንዳንድ ሰዎች ማለት ነው ስንናገር ማለት ነው ይሄ የሀላል ትዳር የሚባለው ነገር ፈሳድ፣ ምን አይነት ነገር ይዞብን እንደመጣ የሰው ቤቶች እየተቀጠፈ የሰው ቤት እየተበላሸ ሲመጣ እና አንተ ፐርሰናሊ ያሁን ጀማል ምናምን የምትሉት ልጅ እኔ አላቀውም ራሱ አይቼውም አላቅም። እራሱ እኔ ማቃቸው እነዚህም ፈሳድ የሚያሰራጩት ዋትሳፕ ላይ ያሉ ሰዎች፣ ቴሌግራም ላይ ያሉ ሰዎች፣ ፌስቡክ ላይ ያሉ ሰዎች ሜሴንጀር ከፍተው እያደረጉ ያሉት ነው። የሰው ቤት እየተበላሸ ነው፣ ብር እየተበላ ነው። ይህንን ነገር ነው ያስጠነቀቅ ነው። ከዛ በኋላ እነዚህ አይነት ሰዎች ቲክቶክ ላይ ማሉ ተባለ፣ ማስቆም አለብን ተው ማለት አለብን። ከዛ አንጻር ነው እንጂ ፐርሰናሊ ሊሆን አይችልም። እንደዛማ ከሆነ ነፍስያ ነው የሚሆነው። ክብርን ጠብቀህ ክብርን አስጠብቀህ የምትናገር ከሆነ ፐርሰናሊ ያንን ሰው አልወደሁም እጠለዋለሁ ምናም ካልክ ችግር አለ ማለት ነው። ነፍስያ ነው። ሰውን በቀለሙ ሰውን በዘሩ ሰውን በቋንቋው ሰውን ባለው ባግራውን ባለው ዘውግ የምንጠላው ከሆነ ሌላ አይደለም፣ ነፍስያ ነው ጉዳዩ ላላህ ብለን ከጠላን፣ ላላህ ብለን ነው መውደድ ያለብን። ስንጠላም ላላህ ብለን መጥላት መቻል አለብን። ኢብን ረሱ ላ ሰለም የነፈገም የሰጠም ላላህ ብሎ ተብሏል። ለሲጋራ ለጫት ለቁማር ለምናም ብሎ አንድ ሰው ቢል መንፈጋችን ላላህ ብለን ነው የምናደርገው፣ ሰውየውን ስለሚጎዳው ማለት ነው። እና በእኛ ትውልድ መጣች። በእኛ ትውልድ እኛ እያለን በህይወት እያለን ባለንበት ትውልድ ኢንሻላ በኢትዮጵያ ምድር ውስጥ ጫት ቃሚ ትውልድ አይኖራትም። ኢንሻላ ስራ እንሰራለን። ጫት ቃሚ ትውልድ አይኖራትም። ቀብር የሚንደባለል ሰው አይኖራትም። የቀብር አፈር የሚል ሰው አይኖራትም። ቀብር ሄዶ የሞቱ ሰዎችን ድረሱልኝ የሚል ትውልድ አይኖራትም። ከኦርቶዶክስ የባሰ ነገር አይመጣትም። ኦርቶዶክሶች እንደም ቢያንስ ቤተክርስቲያን ሄደው ነው ማርያምን ገብርኤልን እያሉ የሚለማመኑት። የሞተ አያቴን ቅድመ አያቴን ተብሎ መቃብር ጋር ሄዶ ድረስልኝ እንዲያደርግልኝ ተብሎ የሞቱ ሰዎች በፊዚካል ፐርሰፕሽን ከፊዚካል ወርደድ ላይ ኮሚኒኬሽን የነርባቸው ዲስኮኔክት ያደረጉ ሰዎችን የማይሰማ የማይለማ የማይናገርና የማይጋገር በስመ ሙስሊም በስመ ኢስላም አይነገዳትም። እኛ እያለን እንሻላ እና ያለ ማለት ፈልጌ ነው እንሻላ ውስጥ አስቀጥል።